ተጠቃሚዎቻችሁ ለሜላት አድርሱልኝ ዱዊት እንደምታደረጉትም ባለሙሉ ተስፋ ነኝ። ሜላት ዛሬ እንግዲህ በተናገርሹ ንግግር ላይ እኔ ልመልስልሽ መናገር ሳልፈልግ ግን ልታናግርኝ ነው። ሜላት በጣም ይገረመኝ። እናንተ ስታሽቃብጡ የነበራችሁ ዛሬ ግን አብርሽና ሩታ ሲጣሉ ከሌላ ወንድ ጋር ሩታን ሁኛ አላችኋት። ወደ ነፈሰበት ለምትነፍሱት ላልሽው ስሚ፣ በመጀመሪያ ሩታ ላንቺ እህትሽ ናት። አንቺ ነበርሽ ሩታን መምከር የነበረብሽ አብርሽና ሩታን ማስታረቅ የነበረብሽ አንቺ ነሽ። የሚዲያን ሰው ለማውቀስ የተለያየ ቪዲዮ እየደቀናችሁ እየመጣችሁ እኛን አትውቀሱ፣ አታለቃቅሱብን። እኛ ምን እናድርጋችሁ? አብርሽ ባጠፋው ልክ ተናግረናል። ወደ ራስህ ተመለስ ብለናል፣ መክረነዋል። ከዚህ በላይ እኛ ምን እናደርገው? ሜላት ብዙ ጊዜ አይሻለውኝ የማስመሰል ጥግ አለብሽ። አንቺ እውነተኛ እህት ከሆንሽ እህትሽን በውስጥ መናገር ትችያለሽ። ሩታን ደግሞ እኛ እንወዳታለን፣ እናከብራታለን አብርሽንም እንወደዋለን። አንቺ አብርሽን የጠላነው መስሎች ተሆነ ተሳስተሻል። ሜላት የምትናገሪውን ነገር አታቂም። በዛ ላይ በፈጣሪ ነፍሰጡር ሆነሽ እንደዚህ ተንገፍጠሽ ወጥተሽ ለህዝብ ይህንን ያህል መልስ መመለስ ማለት ምን ማለት ነው? በጣም ነው የሚደብረው። በጣም ማለት ነው። በመጀመሪያ አንቺ ራስሽን ውቀሽ እኛን ከምትወሽ ማለት ነው። በመጀመሪያ የሚያስጠላብሽን ነገር ለይተሽ ወቂ። እኛ ሩታንም አብርሽንም ላይክ፣ ሸር፣ ሰብስክራይብ ብዙ ነገር በማድረግ ያደረስናቸው እኛ ነን፣ አንቺ አይደለሽም። ስለዚህ ባታሽቃ ብጪ መልካም ይመስለኛል። እኛን ለመውቀስ ደግሞ ትወጫለሽ እንዴ? ብለሽ ብለሽ አንዳንድ ሰው ብዙ ነገር ታደርጉለትና ዘርጥጦ የሚሰርባችሁት ነገር የሚናገራችሁት ነገር ገና ለገና እይታ አለ ብለሽ እኛን ለመተቸት ወይም ለመናገር አትሞክሪ እልሻለሁ ሜላት ሜላት የሰራሽው ቪዲዮ ትክክል አይደለም እና ይሳቅዬ ደግሞ በጣም ደስ ብሎኛል ማለት ሩታ ለሩታ ያለ ክብር ሩታ በጣም ስነ ስርዓት ያላት ሊናት ቪዲዮ እንዳስገባውላችሁ በጣም ስነ ስርዓት አዎ ሂዱበት ሩታም ይሳቅም ሂዱበት ምክንያቱም አብረሽ እየሰራ ስለሆነ ሂዱበት ዚዚስ ቢዝነስ ቢዝነስ እየሰራችሁ ነው። አውስሩበት ይሳቅ በጣም ምርጥ ልጅ ነው። ሩታዬ አዎ ሩታ ሴት ሊናት መገፋት የለባትም ብለን ነው እኛ ለሩታ ያገዝ ነው ማለት ነው። አብርሽ እንዴት አንድ ባለ ትዳር ሰው እንዴት ይህንን ያህል ይዘምታል? አዎ ትክክል ነን። እኮኛ እኛን ለመውቀስ አትንጭ ማለት ነው። ሜላት ደግሞ ተነሳብሽ እርፍ ብለን ነበር ማለት ነው። ይሄኔ ማታ ሰምተሽ ነው ቤት ይህንን አሁን የምትናገሪ ማለት። ቪዲዮ የሰራሽው ደግሞ ያሹ የሚባል ሴታሴት ሴታሴት ማለት ነው እና ለማንኛውም ያማለ ያማለ የአብሽ ገለባ ነ ይባላል። እና ሩትዬ ግሬስ ፋሚሊ ሂጅበት፣ ጀግና፣ በርሽ ጠንክሪ፣ ዛሬም ነገም እናበረታታሻለን። ይሳቅም ሂድበት ሂድበት እላችኋለሁ። በሌላ ቪዲዮ እንገናኝ። ሰላም ሰላሙኑ አናገ